አርእስተ ዜና በግንባታ ስራዎች ላይ የሚደርሱ አደጋዎች መበርከት እንዳሳሰበው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀም። የግንባታ ስራዎች ቅድመ ጥንቃቄዎች በሕግ ተደንግገው ቢቀመጡም አስፈጻሚ አካል የሚታዩት ተሰጦችን በቸልታ እያለፈ ነውም ብለዋል። ከሀገር ውስጥ የያዝነው ጉዳይ ነው። በአዲስ አበባ ከተማ የአርሶ አደር ይዞታ ማረጋገጫ የምስክር ሰርተፍኬት እንዲሰጣቸው ካመለከቱ 27000 አመልካቾች ውስጥ 6800 ያህሉ ውድቅ መደረጉን የከተማዋ ከንቲባ አዳነቻ አበቤ የተናገሩም በዝርዝር ይዘነዋል። የአማራ ክልል ተሳፋሪዎች ለትራንስፖርት ከታሪፍ በላይ እየከፈልን ነው አሉ። ትኬት ከተቆረጠና መንገድ ከተጀመረ በኋላ ትራንስፖርት አገልግሎት ሰጪዎቹ መንገድ ላይ ተሳፋሪውን በማስፈራራት ጭምር ተጨማሪ ክፍያ እያስከፈሉ እንደሆነም ተነግሯል። እነግራችኋለን ሩሲያ ሩሲያና ሰሜን ኮሪያ ተፈጥሯዊ የድንበራቸው በሆነው የቱመን ወንዝ ላይ ሁለቱን ሀገራት የሚያገናኛቸውን የመጀመሪያውን የድልድይ መንገድ መገንባት ጀምረዋል። እኚህና ሌሎች ጉዳዮችን አብራችሁን ስትቆዩ እነግራችኋለን። ከዜናዎቹ ጋር ዳግም ተገኝነኝ። አብራችሁን ቆዩ። በግንባታ ስራዎች ላይ የሚደርሱ አደጋዎች መበርከት እንዳሳሰበው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀም። ከሀገሬ ቴሌቪዥን ጋር ቆይታ ያደረጉት የኮንፌዴሬሽኑ ፕሬዚዳንት አቶ ካሳውን ፎሎ በግንባታ ስራዎች ላይ በሚታየው የጥንቃቄ ጉድለት በርካታ ዜጎች ለአካል መጉደልና ና ህይወት ህልፈት እየተጋለጡ ነውም ብለዋል። የግንባታ ስራዎች ሲከናወኑ ሊደረጉ የሚገባቸው ቅድመ ጥንቃቄዎች በህግ ተደንግገው ቢቀመጡም አስፈጻሚ አካል የሚታዩ ጥሰቶችን በቸልታ እያለፈ ነው ሲሉ ቅሬታ አቅርበዋል። ኢሰማኮ በግንባታ ቦታዎች ላይ የሚታዩ ችግሮችን ለይቶ መፍትሄ ለማመላከት የሚያስችል ጥናት እያደረገ መሆኑንም ጠቁመዋል። ጥናቱ በግንባታ ዘርፍ ላይ እየደረሱ ያሉ አደጋዎችን ከነመንስያቸው የሚለይ መሆኑን አቶ ካሳውን አብራርተዋል። በአዲስ አበባ ከተማ የአርሶ አደር ይዞታ ማረጋገጫ የምስክር ሰርተፍኬት እንዲሰጣቸው ካመለከቱ 27 ሺህ የሚሆኑ አመልካቾች መካከል 6800 ያህሉ ውድቅ መደረጉን የከተማዋ ከንቲባ አዳነች አቤቤ ተናገሩም። የአዲስ አበባ ከተማ አስተዳደር 7 ሺህ ለሚጠጉ ለጥያቄዎች የተሟላ ምላሽ አለመስጠቱን ያመኑት ከንቲባዋ በአርሶ አደር ስም አላግባብ ለመጠቀም በሚደረጉ ጥረቶች መሆናቸውም ጠቁመዋል። የአዲስ አበባ ከተማ አስተዳደር የመሬት አስተዳደርና ልማት ቢሮ የመብት ፈጠራና ይዞታ አገልግሎት ዘርፍ ምክትል ኃላፊ የሆኑት አቶ የኑስ አደም አመልካቾች እውነተኛ መሆናቸው ከሚጣራባቸው መንገዶች ውስጥ በማመልከቻቸው በጠቀሱበት አካባቢ ያሉ ነዋሪዎች ምስክርነት አንዱ እንደሆነም አስረድተዋል። አመልካቾቹ በጠቀሱት አካባቢ በሚኖሩበት ወቅት የእርሻ ስራ ግብር ገቢ መክፈላቸውም እንደዚሁ በማጣራት ሂደቱ እንደሚታይ ተናግረዋል። በአማራ ክልል በተለያዩ አካባቢዎች በትራንስፖርት እንቅስቃሴ ውስጥ ተሳፋሪዎች ከታሪፍ በላይ እየከፈሉ እንደሆነ ተሰማ። ለአንድ ጉዞ ደርሶ መልስ ያልተገባ ሁለት መቶ ብር ድረስ ጭማሪ እየከፈሉ እንደሆን ተሳፋሪዎች ቅሬታቸውን ገልጸዋል። ከቡሬ ባህር ዳር ደርሶ መልስ ሄዱ ግለሰብ በትክክለኛው ታሪፍ ደርሶ ለመመለስ ስድስት መቶ ብር መክፈል ሲገባቸው ለደርሶ መልስ ስምንት መቶ ብር ለመክፈል መገደዳቸውን ተናግረዋል። ከደብረ ወርቅ ደብረ ማርቆስ ሶስት መቶ ብር ከፍለው መሄድ ሲገባቸው አምስት መቶ ብር ከፍለው እንደተጓዙ ደግሞ ሌላ ተሳፋሪ አስረድተዋል። በዚህ ምክንያት ያልተገባ ውጪ ውስጥ እየገቡ እንደሆነም ተናግረዋል። የአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን ኃላፊ አቶ ዘውዱ ማለደ ህገወጥነትን ለመከላከል የክልሉ መንግስት የኤሌክትሮኒክስ ቲኬቲንግ ወይም ኢቲኬቲንግ ስርዓትን ተግባራዊ መደረጉን አንስተዋል። በኤሌክትሮኒክስ የትኬት ስርዓት ትኬት ከተቆረጠና መንገድ ከተጀመረ በኋላም ትራንስፖርት አገልግሎት ሰጪዎቹ መንገድ ላይ ተሳፋሪውን በማስፈራራት ጭምር ተጨማሪ ገንዘብ እያስከፈሉ እንደሆነ ኃላፊ መናገራቸው እንዶች በላይ ዘግበዋል። በኢትዮጵያ ያለው የሎጂስቲክስ ዘርፍ ፈተና ውስጥ መግባት ተሰማም። ይህንን ያለው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ አቶ ዴንጌ ቦሩ እንደተናገሩት የሎጂስቲክስ ዘርፉ የሰለጠነ ባለሙያ እጥረት እንዳጋጠመው ገልጸዋል። ይህም ለዘርፉ የእድገት ፈተና እየሆነ መምጣቱንም አስረድተዋል። አክለውም በሀገሪቱ ባሉ የከፍተኛ ትምህርት ተቋማት በዘርፉ የሚሰጡ ስልጠናዎች ውስንነት አለባቸውም ብለዋል። በዚህም ምክንያት የሎጂስቲክስ ዘርፉን በዓለም አቀፍ ደረጃ ተወዳዳሪ እንዳይሆን አድርጎታል ሲሉ ሚኒስቴር ዴታው ተናግረዋል። ሚኒስቴር መስሪያ ቤቱ በዘርፉ ያለውን የባለሙያ እጥረት ለመቅረፍ በዩኒቨርሲቲዎች የሚሰጡ ትምህርቶችን በተግባር የተደገፉ እንዲሆኑና የካሪኩለም ለውጥ እንዲደረግ እየሰራ መሆኑን ተመላክቷል። በዘርፉ ያሉ ተግዳሮቶችን ለመቅረፍ የሎጂስቲክስ አገልግሎት ሰጪ ተቋማት ከሚመለከታቸው አካላት ጋር በቅንጅትና በትብብር መስራት እንደሚጠበቅባቸው ተናግረዋል ሲል ኢትዮጵያ ፕሬስ ድርጅት ዘግበዋል። ከሀገር ማዶድ አገኘናቸው መረጃዎች አለፍን። የታይዋን ዜጎች ወደ ሶማሊያ እንዳይገቡ ታገዱም። እገዳውን የጣለው ታይዋን የሶማሊያ አንድነትን አልተቀበለችም በማለት እንደሆነም ሰምቷል። ታይዋን ለሶማሊላንድ እውቅና ልትሰጥ መሆኑን ተከትሎ ሶማሊያና ታይዋን ዲፕሎማሲያዊ ዝግብ ውስጥ መግባታቸውን አሶሺየትድ ፕሬስ ዘግበዋል። ታይዋንና ሶማሊላንድ ጥብቅ ግንኙነት ያላቸው ሲሆን አንዳቸው በሌላኛቸው ኤምባሲ ከፍተዋልም ተብለዋል። በዚህ ምክንያት የሶማሊያ መንግስት የታይዋን ፓስፖርት የያዙ የታይዋን ዜጎች ወደ ሀገሬ እንዳይገቡ ወይም በአውሮፕላን ማረፊያዎች በኩል እንዳያልፉም ብላለች። የሶማሊያ የውጭ ጉዳይ ሚኒስተ ሚኒስትር አህመድ ሞዓሊም ፊቂ ለአሶሺየትድ ፕሬስ እንደተናገሩት የሀገራቸው ውሳኔ ታይዋን ፍቃድ ያልተሰጣቸው ቢሮዎችን ከከፈተች በኋላ የሶማሊያን ሉዓላዊነት የጣሰ ነው ሲሉም ተናግረዋል። የታይዋን የውጭ ጉዳይ ሚኒስቴር የሶማሊያ መንግስት እገዳውን እንዲያነሳ ጠይቆ፣ እስከዚያው የታይዋን ፓስፖርት የያዙ መንገደኞች ወደ ሶማሊያም ሆነ ወደ ሶማሊላንድ ከመጓዝ እንዲቆጠቡ መክረዋል። ኢትዮጵያ ከሶማሊላንድ ጋር ባለፈው ዓመት የመግባቢያ ስምምነት በመፈራረሟ የሶማሊያ መንግስት የሀገሬ ሉዓላዊነት ተጣሰ በማለት ከኢትዮጵያ ጋር ከባድ ውጥረት ውስጥ ገብቶ መቆየት የሚታወስ

ሩሲያና ሰሜን ኮሪያ ተፈጥሯዊ ድንበራቸው በሆነው የቱመን ወንዝ ላይ ሁለቱን ሀገራት የሚያገናኛቸውን የመጀመሪያውን የድልድይ መንገድ መገንባት ጀምረዋል። አሶሺየትድ ፕሬስ እንደዘገበው የሰሜን ኮሪያው ጠቅላይ ሚኒስተር ፓክታ ሶንግ እና የሩሲያው ጠቅላይ ሚኒስተር ሚካኤል ሚሹስቲ በስነ ስርዓቱ ላይ ተገኝተዋል። ድልድዩ አንድ ኪሎ ሜትር ርዝመት እንደሚኖረውና ግንባታው አንድ ዓመት ከስድስት ወር እንደሚፈጅም ተገልጿል። ሀገራቱ በዩክሬንና ሩሲያ ጦርነት ሲደጋገፉ መቆየታቸው እና ከሰሜን ኮሪያ ወታደሮች ለሩሲያ ሲዋቁ የሰሜን ኮሪያ ወታደሮች ለ ሩሲያ ሲዋጉ እንደነበር የተዘገበ ሲሆን ይኸው የመንገድ ፕሮጀክትም እየተጠናከረ የመጣው የሁለቱ ሀገራት አጋርነት መገለጫ ምልክት ነው ሲሉ ሀገራቱ ተናግረዋል። የሩሲያው ጠቅላይ ሚኒስትር ሚሃይል ሚሹስቲን ፕሮጀክቱን ይፋ ባደረጉበት ወቅት መንገዱ የትራንስፖርት ውጪን ከመቀነስ በተጨማሪ በሁለቱ ሀገራት መካከል ንግድና ቱሪዝምን ያሳልጣለን ብለዋል። አሜሪካን በርካታ ከሆኑት የዩክሬን ማዕድን ሀብቶች ተጠቃሚ ማድረግ እንደሚያስችላት ሲነገር የቆየው ስምምነት በሁለቱ ሀገራት መካከል መፈረሙት ሰምተዋል። ትራምፕ ወደ ስልጣን ከመጡ በኋላ ሀገራቸው አሜሪካ ለዩክሬን ስታደርጉ የነበረውን እርዳታና ወታደራዊ ድጋፍ በማዕድን ሀብቷ እንድትከፍል ግፊት ሲያደርጉም ነበር። ትራምፕ ይጥረታቸው ሰምሮ ሁለቱ ሀገራት ይህንን ስምምነት መፈራረማቸው ተገልጿል። ስምምነቱ አሜሪካና ዩክሬን የጋራ ባለቤትነት የሚሆኑበት የጋራ የመልሶ ግንባታ ኢንቨስትመንት ማቋቋሚያ ፈንድ እንዲከፈት የሚያደርግ መሆኑን ተነግሯል። ይህም ሁለቱ ሀገራት በዩክሬን መዋለ ንዋያቸውን እንዲያፈሱ የሚያስችል መሆኑ ሲገለጽ ይህ የጋራ ኢንቨስትመንት ዩክሬን ሶስት ዓመት ከሩሲያ ጋር ባደረገችው ጦርነት የወደሙ መሰረተ ልማቶች እንድታለማም የሚያስችል እንደሆነ ነው የተነገረው። አሜሪካ ለፈንዱ ከምታደርገው የገንዘብ ድጋፍ በተጨማሪም የአየር ላይ ጥቃት መከላከያ መሳሪያዎች ድጋፍ እንደምታደርግም ሮይተርስ ዘግበዋል። ውድ ተመልካቾቻችን ከሀገሬ ቴሌቪዥን የሰዓቱ መረጃዎች እኒህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።